ሩታዬ እንግዲህ ዛሬ በማታ በመሸብ ቪዲዮ ለቃለች ማለት ነው። እኔ ቅድም ስጠብቅ ነበር እንደውም አብርሸ ቤት ይለቀቃል ብዬ ማለት ነው። ከመሸፍ ቪዲዮ ተለቋል ማለት ነው። እነዚህን ተላላኪ ማለት ነው። አቤት አቤት፣ ሩታዬ አፌ ቁርጥ በል ትክክል ናት። ዛሬ እንደውም ጥሩ ተናግረሻል ብዬ ነው ማስበው። ለምን አንቺም ከሱ ጋር የምታሳይ ፊሊንግና ዛሬ ተናገርሽው ባይገናኝም ሩታዬ ማለት ነው። የእኔ ቆንጆ ለነሱ ግን የመለሽው መልስ እንዴት እንዳጠገበኝ ልነገርሽ አልችልም። ኔ ውድ ማለት ነው። ትክክል ናት። ምን አገባችሁ እናንተ ተላላኪ ላ ማለት ነው። አንዴ ልጁ፣ አንዴ ሩታ፣ አንዴ እርሜላ፣ አይዲያ ኮ ጠፍቶባችሁ ነው። አሁን እርሜላ ራሷን ልታጠፋ ነው ያላችሁ ማለት ነው። በጭራሽ አታጠፋም ልጅቷ ማለት ነው። ለሚዲያ ድምቀቱ ነው። ሽንኩርት ተቀብታ ነው ልጅቷ የምታለቅሰው ማለት ነው፤ እንጂ ምን በወጣት የምታለቅሰው እንዴ? ምን ሆናችሁ ነው ከአብርሽ የበለጠ እኮ የምታገኝ ሴት ናት ኤርሜላ ማርያምን ው። እና ለማንኛው፣ ወደ ገደለን እንግባላችሁ። ሩታ እንግዲህ ምን ቤት ናችሁ? ይሄ ህይወት የእኔና እሱ ነው። እሱ ያውራኝ እናንተ አይመለከታችሁም። የእኔና እሱ ነው ይሄ ውሳኔ። ስለዚህ አይመለከታችሁም እያላችው ነበር። አቤት አቤት ደስ ነው አለኝ። በነገራችን ላይ ምን አገባችሁ? ማና ከንቴ አቤላ የምትባል ማለት ነው። ደግሞ እኮ ማውራት እራሱ አችልም። አንተ ስንታ አንድ አመት አላለፈም ዩቱብ ላይ ከመጣ ማውራት እንኳን አችልም። እኔ እንኳን ሁለተኛ ቋንቄ ይኸው እንዴት እንደማውራ እያለ ዲስክራይብ ወርሜላ ማን ኤርሜላ አልኩ አቤላ ማለት ነው። አቤላ አንተ ግን ሙሉ እንደተላላክ ተላላክ ከቡሩ እንደተላላካችሁ ሀይዳ ሲጠፋባችሁ ማለት ነው። ኤርሜላ ራሳ ልታጠፋ ነው። ኤርሜላ ብርሽን ታፈቅሯዋለች። ጓንደኛ ማቾችነን ምንም ነገር የለንም ተብሎ ልንድ ባይሆን አብረሽ ታፍቅራት አይቀርም። ጋይስ ጉድ እኮ ነው ጉድ አቤት ሰላማችሁ ይብዛልኝ፣ እኔ ውዶች እንዴት ናችሁ? ፍቅሮቼ ማሮቼ ትላለች አቡዬ ማለት ነው፣ ስትሸመግላችሁ። እና እንዴት ናችሁ? ደህና ናችሁልኝ? ላይክ አድርጎልኝ ቪዲዮ አይታችሁ፣ ለምንድን ነው ስትጡ? ግን ምን አጠፋው ግን? ቪዲዮ ለምንድን ነው እስከመጨረሻ ማታዩልኝ? እኔ እኮ ብዙ ደቂቃ አላወራም ብዙ ደቂቃማ አልሰራም እና እንዴት ናችሁልኝ ሁላችሁም ሰላም ብያለሁ። እኔ ውዶች ላይክ በላይክ ጀምሩ ማለት ነው እንግዲህ። ሩታዬ ቪዲዮ ተለቋል ማለት ነው እንግዲህ። አቤልና ቡራ እየመጡ ማለት ነው። ተልኮ እኮ ነው እሱ አቅም ይላሉኝ። ተልኮ ነው። እኔ ምላችሁ ትዳር እኮ የሁለት እኔ እኮ ባብርሽና ሩታ ዙሪያ ያሉት ማለት ነው። ያ ማለት ሩታን ሁላችሁም ነው እንዲ ያገባችኋት ሁላችሁ ናችሁ፣ እንደ ያገባችሁ ወይስ አብርሽ ብቻ ነው? ይልቁ በጣም ድፍረታችሁ ደግሞ ድፍረታችሁ ስቱዲዮ ያደርጋችሁ እኮ ይሩታን ቤት ማለት ነው። እኔ የምልሽ ሩታዬ እንደዚህ ሄና አልቆመሽ ማለት ነው። ልጅሽ አለቅስም። ጉድ እኮ ነው ዘንድሮ። አይ ልጁታ እንኳን እኮ ወልዳ አላስተኛችኋት፣ እረፍት እንኳን እንደታረግ አልፈቀደቻሉ። ዋይ አማርኛ ጠፋብኝ ጋይስ። አልፈቀዳችሁላትም። አዎ እንደዛ አስተካካይ ነጽዬ እንደ ምን ሆናችሁ ነው ግን አረ እናንተስ የአብረሽ ቡቹሎች በፊት የሩታ ቡቹላ ነበራችሁ። አሁን ደሞ ያብረሽ ቡቹላ ሆናችኋል። የእውነቴ ነው ምላችሁ። ማስተካከል ማስተካከል ማስተካከል ሲጀምር ማለት ነው ፍላጎታችሁ ማን ምንድነው? ኤርሜላውን በቃ ጓደኝነታችን ይቅርብል አይደለ? ያቆመችሁ ከኤርሜላ ጋር እንዲሆን ነው ፍላጎታችሁ ማለት ነው። የምታውቀው ነገር አለ። ሰዎቹ ከሩታ ጀርባ ፍቅር ፍቅር የተጫወቱ ነው እንዴ? ንገሩን። የእውነት በጣም ትገርሙኝ ማለት ሩታ ራሱ እውነቷን ነው የተናገረችው ማለት እያንዳንዱ ነገር የራሳቸው ጋር ነው እውነት አለው ማለት ነው እና ልጅቷን መጥቶ ይጨቀጭቋታል ልጅቷ ራስ እስከሆነች ድረስ አራስነቷን ትወጣበት ምንድን ነው እናንተ እንደ አይዲ የለም እንደ ከልጅና ከሩታ ካብርሽ ኧረ ወይኔ ጌታ ሆ ትዕግስቱን ስጠኝ እና ስጀምር ማውራት ያለበት ማን ነው አብርሽ ነው ሩታን በዚህ ሰዓት ቤቱን እዛ ብቻውን እስከሆነች ድረስ ሄዶ የኔና አንቺ ነገር እንዴት ነው? እናስተካክል፣ ወደፊት ወይም ምንድ ነው እንደ በፊቱ እንል ብሎ ማውራት ያለበት እሱ ነው። ትክክል ናት እሷ። ሲጀምር ማለት ነው እሱ ነው ማውራት የነበረበት ብዬ ነው ማስበው። የራሱን ላይፍ የራሱን ህይወት ማስተካከል በቦሌም በዚህም ሽማግሌም። በነገራችን ላይ ሩታ ማለት ነው ትልቅ ሽማግሌ አብረሽ ቢያመጣ እንቢያትልም ብዬሽ ብዬ ነው ማስበው። የምትታረቅ ይመስለኛል። ለምን ሰሞኑ ደህና ላይ ነበሩ እውነት ለመናገር እና ሩታ እንግዲህ ምንድን ነው አለችው፣ ስጋ ታይባችሁ የእርሜላ እኮ ናት ሩታዬ አለችው። ሌላ ሰው አይደለም። የእርሜላም ደግሞ እንግዲህ አላውቅም፣ እያለቀሰች ነው አይኔ። አይዲያ ነው የሚመስለኝ ጋይስ እኔ የእርሜላ እውነት አብርሸ አፍቅራ አይመስለኝም። ይቅርታ አድርጉልኝ ማለት ነው የእውነት እና ለማንኛውም እና ቤላ ማለት ነው ከቻላችሁ ሁለቱ እንዲያወሩ ፍቀዱ። ውስጥ ከካሜራ ጀርባ ውስጥ በቃ ግዴታ ምንም ቁም ነገር ያወራችሁ ነገር የለም። ምንም ነገር ወይኔ፣ ሁለቱ አንድን የሚያረግ ነገር አላረጋችሁም። ወይኔ እንደ ጓደኝነት ሽማግሌ ሊሰብስባችሁ አላስታረቃችሁም። እኝኝኝኝ ትላላችሁ። ልጅቱ አራስ ቤት ሄዳችሁ ማለት ነው። አረ ወይኔ እነዚህ ልጆች ምን ይሻላቸዋል የእውነት

ለማንኛውም ሩታ ትክክል ናት። ጃግና ማለት ነው። የእውነት ራስሽን አስከብሪ።